አሁን በምስሉ ላይ የምትመለከቷት ሴት የዓለማችን በጣም መጥፎ እናት ነች። አንድ ልጇን ቤት ውስጥ አግታ ታሰቃያታለች። ቀን በቀንም ምንነቱ ያልታወቀ መድኃኒት እንድትውጥ ታረጋታለች። በዚህም ምክንያት ልጇ ከወገብ በታች ፓራላይዝድ በመሆኗ በሕይወቷ ደስተኛ መሆን ይከብዳታል። ነገር ግን ልጇ መድኃኒቱ ለጤናዋ ጠቃሚ እንደሆነ በማሰብ ቀን በቀን ትውጠዋለች። አንድ ቀንም እናቷ ይዛ የመጣችውን ዕቃ ስትከፍተው ሁልጊዜ የምትውጠውን መድኃኒት ታገኘዋለች። መድኃኒቱንም ስታነበው የታዘዘው ለሷ አልነበረም። ነገር ግን አሊስ እናቷ መጥፎ ነገር ልታደርግባት እንደማትችል በማሰብ ትኩረት ሳትሰጠው ትቀራለች። ምሽት ላይም እንደተለመደው እናቷ መድኃኒቱን ይዛ ትመጣለች። አሊስ ግን ጠዋት ባየችው ነገር ምክንያት ውስጧ መጠራጠር ስለጀመረ መዋጥ አልፈለገችም ነበር። ነገር ግን አሁንም ጥርጣሬዋ አሳማኝ ስላል መሰላት መድኃኒቱን በመዋጥ ትተኛለች። ከዚህች ቀን በኋላ አሊስ የሆነ ያላወቀችው መጥፎ ነገር እንዳለ ስላመነች ነገሮችን በጥርጣሬ መመርመር ጀመረች። አሊስ በጣም ጎበዝ ተማሪ ከመሆኗን በተጨማሪ የፈጠራ ችሎታ ስለነበራት የምታስበውን ነገር ከአእምሮ እያነበበ የፈለገችውን የሚያመጣላትን ሮቦቲክ እጅ ሰርታ ከመደርደሪያው ላይ መድኃኒቱን ተወስደዋለች። በዚህ መሀል ፖስታ አድራሽ መኪና ሲመጣ ስለሰማች የጀመረችውን አቋርጣ ወደ በሩ ትሄዳለች። ነገር ግን በር ላይ ስትደርስ እናቷ አቆማ ነበር። አሊስም እስኮላር ሞልታ ከነበረበት ዩኒቨርሲቲ መልእክት መቶላት እንደሆነ እናቷን ትጠይቃታለች። እናቷም ምንም አይነት መልእክት እንዳልመጣት ነግራት እና ወደ ውስጥ ትገባለች። በመቀጠልም አሊስ ወደ ክፍሏ ከተመለሰች በኋላ መድሃኒቱን ማጣራት ጀመረች። በዚህም መድሃኒቱ ላይ የእሷ ስም የተለጠፈበት ቢሆንም፣ ነገር ግን የእሷ ስም የተለጠፈበትን ስትልጠው ከስር ሌላ ማብራሪያ ያለው ወረቀት እንዳለና ለእሷ እንዳልታዘዛ አወቀች። ምሽት ላይም እናቷ መድሃኒቱን ይዛላት መጣች። በዚህ ሰዓት አሊስ መድሃኒቱን ይዋጠች በማስመሰል አፈ ውስጥ ካደረገችው በኋላ እናቷ እስክትወጣ ጠብቃ ትተፋዋለች። ሌሊት ላይም ቀስ ብላ ወደ ታች በመውረድ ኮምፒውተር ከፍታ ስለ መድሃኒቱ ለማጣራት ሞከረች። ነገር ግን ኢንተርኔት አልሰራም ይላታል። ይህንንም ስታደርግ እናቷ ከርቀት ሆና እያየ ይቻት ነበር። በነጋታውም አሊስ ወደ ፋርማሲ በመደወል ለማጣራት ትሞክራለች። ቢሆንም ግን በስልክ ያገኘችው ፋርማሲስ እናቷን የሚያውቃት ስለሆነ ደንግጣ ስልኩን ትዘገዋለች። በመቀጠልም የማታውቀው ስልክ ላይ በመደወል ያለችበትን ሁኔታ ገልጻ ስለ መድኃኒቱ እንዲያጣሩላት ትለምናቸዋለች። እነሱም ሊረዷት ስለፈለጉ የመድኃኒቱን ስም ነግራቸው ያጣሩላታል። ከቆይታ በኋላ አጣርተው መድኃኒቱ ለልብ ታማሚ የሚታዘዝ እንደሆነ እና ቀለሙም ቀይ እንደሆነ ይነግሯታል። ነገር ግን እሷ የምትወስደው አረንጓዴ ቀለም ነው ያለው በዚህም ጥርጣሬዋ ይበልጥ እየጨመረ መጣ። ከቀናት በኋላም አሊስ ለእናቷ ፊልም ማየት እንደምትፈልግ ትነግራታለች። እናቷም ወደ ሲኔማ ይዛት በመሄድ ፊልም ማየት ይጀምራሉ። ፊልሙ አጓጊ ቦታ ላይ ሲደርስ ልናፈስ ብላ ትወጣለች። ወዲያውኑም የሚሄደችው ወደ ፋርማሲ ነበር። አሊስ ለፋርማሲስቷ መድኃኒቱን ከሰጠቻት በኋላ ለመድኃኒቱ ትጠይቃታለች። ፋርማሲስቷም መድኃኒቱን ከተመለከተች በኋላ መንቀሳቀስ ለማይችሉ ውሾች የሚታዘዝ እንደሆነ ትነግራታለች። አሊስ የሰማችው ነገር ስላስደነገጣት መድኃኒቱን ሰው ቢወስደው ምን እንደሚፈጠር ጠየቀቻት። እሷም መድኃኒቱ በተደጋጋሚ ከተወሰደ የሰዎችን ነርቭ በመጉዳት እግራቸውን እንደያዙ እንደሚያደርግ ነገረቻት። በዚህ መልስ አሊስ ደነገጠች። እስካሁን ያለመራመዷ ችግር ይህ እናቷ የምሰጣት መድኃኒት እንደሆነ ስታቅ ከልቧ አዘነች። በዚህ ሰዓት እናቷ ቦታው ላይ ትደርስና በመርፌ መድኃኒት ወቅታ ራሷን ታስታታለች። ከቆይታ በኋላ ሰስነቃ ራሷን አልጓ ላይ ያገኘችው፣ ከፊቷም ምግብና ውሃ ተቀምጧል። አሊስ ግን ይህን ሁሉ ክፋት ለምን እሷ ላይ እንዳደረገችባት እናቷን መጠየቅ ስለፈለገች ቶሎ ብላ ዊልቸር ላይ በመቀመጥ ለመውጣት ስትሞከር፣ በሩን ከውጭ ዘግታባት እንደሌለች ተረዳች። አሊስ እናቷ ለምን ይህን ያክል ጨካኝ እንደሆነችባት ሊገባት አልቻለም። ነገር ግን ከዚህ ቤት ማምለጥ እንዳለባት ስላመነች ያላትን ብሩህ ጭንቅላት በመጠቀም መውጫ መፈለግ ጀመረች። በመጀመሪያ ጉልበት እንድታገኝ የቀረበላትን ምግብ ጥረግ አድርጋ ትበላለች። በመቀጠል የኤሌክትሪክ ገመዶችንና ሊድ ማቅለጫ ከያዘች በኋላ በአፏ ውሃ ይዛ በመስኮት ትወጣለች። እንደምንም እየተንፏቀቀች በቀስታ በጣለው ላይ ከሄደች በኋላ ወደ ሌላኛው መስኮት ደረሰች። በመቀጠልም የያዘችውን ሊድ ማግለጫ ሰክታ መስታወቱን ማጋል ጀመረች። መስታወቱም በሙቀቱ ከጋለ በኋላ በአፏ የያዘችውን ውሃ ስትረጨው መስታወቱ ተሰነጣጥቆ ተሰበረ። በመቀጠልም ቀስ ብላ በተሰበረው መስኮት ወደ ውስጥ ከገባች በኋላ በጣም ደክማ ስለነበር መተንፈስ ያቅታታል። አሊስ ግን እጅ ባለ መስጠት እንደምንም ብላ ተዘግቶባት ወደ ነበረው ክፍል ተመልሳ በመሄድ በሩ የተቆለፈበትን ብረት አንስታ በመግባት የመተንፈሻ መሳሪያውን በመጠቀም ጤናዋን ትመልሳለች። ትንሽ ካረፈች በኋላ በዌልቸር ላይ በመቀመጥ ወደ ታች ለመሄድ ስትሞክር እናቷ የመውረጃ ማሽኑን ኤሌክትሪኮች በጣሳቸው ስለሄደች አልሰራም ይላታል። አሁን አዲስ አማራጭ ስላልነበራት በራሷ ደረጃውን ለመውረድ ሞከረች። በድንገት ግን የአንሽራታትና ከደረጃውን የተንከባላት ወድቅና ራሷን ትስታለች። ከደቂቃዎችም በኋላ ስትነቃ የእግሯ ጣቶች መንቀሳቀስ ጀምረው ነበር። ምክንያቱ ደግሞ መድኃኒቱን መዋጣ አቁማ ስለነበር ነው። በዚህም በጣም ትገረማለች። እስካሁንም መራመድ የማትችለው እናቷ በመሰጣት መድኃኒት ምክንያት መሆኑን እርግጠኛ ሆነች። በፍጥነትም ተነስታ ከቤት መውጣት አስፋልት ላይ ሲሄድ የነበረ መኪና ላይ መንገድ ዘግታ ትቆማለች። የመኪናውን ሹፌር ፍሬም በመያዝ ከወረደ በኋላ ያዋራታል። አዲስም ለሹፌሩ ሁሉንም ነገር ከነገረችው በኋላ እንዲረዳት መለመን ጀመረች። በዚህ ሰዓት እናቷ ትደርሳለች። ሹፌሩም እናቷን ወደ አዲስ እንዳትሄድ ያስቆማታል። እሷ ግን ልጇን የማይሰጣት ከሆነ ለፖሊስ እንደምደውል ነገረችው። ነገር ግን ሹፌሩ አሁንም ፍቃደኛ ሊሆን ስላልቻለ እሷን አባሯት አሊሰን ወደ መኪና ውስጥ ያስገባታል። በድንገት ግን እናትየው ከጀርባ በመምጣት መርፌ ወግታ ራሱን ታስተዋለች። አሊስም የመጨረሻ የመትረፍ አማራጯ ስለከሸፈ በማዘን ተስፋ ትቆርጣለች። በመቀጠል አሊስን ይዛት በመመለስ የቤቱ የታችኛው ምድር ቤት ውስጥ ትቆልፍባታለች። አሊስም በምድር ቤቱ ስትዘዋወር የታሸገ ፖስታ ታገኝና ስትከፍተው እስኮላር የሞላችበት ዩኒቨርሲቲ እንደተቀበላት የሚገልጽ ነበር። ይህንን ደብዳቤም እናቷ ተቀብላ እንደደበቀችባት ስታውቅ በጣም ተናደደች። ግን በዚህ ብቻ አላበቃም። የጉድ ቀን ቶሎ አይመሽ እንደሚባለው ፍለጋዋን ስትቀጥል ሌላ ከባድና አሳዛኝ መረጃ አገኘች። ይኸውም ላለፉት 18 ዓመታት እናቷ እንደሆነች አምነ የተቀበለች ሴት እናቷ እንዳልሆነች የሚያስረዳ ነበር። ታሪኩም እንዲህ ነበር የሆነው። ይቺ ሴት በሆስፒታል ውስጥ ስትወልድ ልጇ ወዲያውን ይሞትባታል። በዚህም ምክንያት በልጇ ምትክ አሊስን ሰርቃት ተጠፋለች። አሁን ላይ አሊስ ሁሉንም ሚስጥር ስላወቀች ስቅስቅ ብላ ታለቅሳለች። እናቷም ስትመለስ ሁሉንም ነገር ለሷ ብላ እንዳደረገችው ነገረቻት። አሊስ ግን በጣም ጨካኝና ራስ ወዳድ እንደሆነች እየጮች ነገረቻት። ከዚህ በኋላ አሊስ በጣም ስለተበሳጨች እራሷን ለማጥፋት ከመደርደሪያው ላይ መርዝ ከወሰደች በኋላ ስትጠጣው እናቷ በድንገት ትደርሳለች። በፍጥነትም ወደ ሆስፒታሉ ከወሰደቻት በኋላ ህክምና ተደርጎላት ህይወቷ ይተርፋል። ከሰዓታት ህክምና በኋላ አሊስ ስትነቃ እናቷ አሁንም ከውጭ እየጠበቀቻት ነበር። ሁሉንም ነገር ለነርሷ መናገር ብትሞክርም ነገር ግን አሊስ በወሰደችው መርዝ ምክንያት መናገር ይከብዳታል። ነርሷም መናገር የፈለገችው ነገር እንዳለ ስለተረዳች ወረቀትና እስራስ ትሰጣታለች። አሊስም መናገር የፈለገችውን በመጻፍ ላይ እያለች ነርሷ ተጠርሳ ትወጣለች። በዚህ ሰዓት እናቷ ወደ ውስጥ በመግባት ይዛት ትወጣለች። በኮሊደሩ ላይም ሲሄዱ ለሚያልፉት ዶክተሮች እንዲረዷት ለመናገር ሞከረች፣ ቢሆንም ግን አቅም አጣች። ወደ ውጪም ከወጡ በኋላ በስክሪኑ ላይ እስኮላር ተቀብሏት የነበረው ዩኒቨርሲቲ ማስታወቂያ ሲታይ ስሜታዊ ሆና ራሷን በማበረታታት ዊልቸሩን እንዳይንቀሳቀስ ትይዘዋለች። እናቷም ለመግፋት ስትሞክር እምቢ ስላላት መታገል ጀመረች። በዚህ ሰዓት ከጀርባ ፖሊሶች ይደርሳሉ። እናቷም ሽጉጥ በማውጣት ለማስፈራራት ስትሞክር ተኩሰው ይመስዋትና ትወድቃለች። አሁን አሊስ ከጨካኟ እናቷ ቁጥጥር ስር ወጣች። ብዙ የህክምና እርዳታ ስለተደረገላትም በእግሮቿ መቆም ቻለች። በስተመጨረሻም አሊስ ወደ ሆስፒታሉ በመሄድ የቆሰለችውን ጨካኟን እናቷን እየጠየቀቻትና ከዚህ በፊት እሷን ስታስውጣት የነበረውን መድኃኒት በግድ እንድትውጥ ስታደርጋት አሳይቶን ፊልሙ ያልቃል። ውድ የአዲስ ሲኒማ ተከታታዮች ለዛሬ ይዤላችሁ መጣሁት ፊልም ይህንን ይመስል ነበር። ፊልሙ ከተመቻቸው ላይክና ሼር ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰቡን ትችላላችሁ። በቀጣይ በሌላ የፊልም ትረካ እስከምንገናኝ ሰላም ቆዩ።